ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገር። የውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ አረና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሃር እና ወርቁን ስታስማማ የገብርኤል ድምፅ ተሰማ። ተሰማ የገብርኤል ድምፅ ተሰማ ተሰማህ የመላኩ ድምፅ ተሰማህ። በጣም ነው የምወዳችሁ፣ አክባሪዎቼ ነኝ፣ በጣም አከብራችኋለሁ፣ በጣም ነው የማመሰግነው ያለው በነገራችን ነው ስለመድሃን ያለም አረ ስለም እኔ ከሰው አታነካኩኝ፣ በቅዱስ ሚካኤል እንደው ያለው እንደው በእኔ ጋር አሁን ቴክስት ትንሽ ይቆራረጣል። ሊያስደነግጠው ፈልጓል። ዘመድኩን አይ፣ ትንሽ ይቆራረጣል የአንተ ኔትዎርክ ሊያስደነግጥ ፈልጓል። ምን ላድርግ ሶፊ ቶፊ ተሸንፈሀል። ኖ ገና ነው እኮ ቤስቶፍ ኦፍ ስሪ ኮን የተባባል ነው እኮ እኮ ቤስ ይኸው ሁለት ጊዜ ተሸነፍክ እኮ ረዲ እኮ አሁን አንድ ጀመርን። ያንን እኮ መግቢያ ነው ያለው ኧረ በለው። ይኸው ቤስቶፍ ስሪ እኮ በቃ እኮ ይኸው አለቀ እኮ የኔ ሰዎች ሁለት ሰዓት ተኩል ነው የቀጠርኩት ብዬ እኮ አንድ ያኛውን ማ አል ተጫወትንም እኮ አይ ተጫውተናል። ይኸው ቤስቶፍ ስሪ ተጫውተናል። ተሸንፈሀል አደለም

አረ፣ ይህን ያክል ማ ዋጋ ከፍለን። ፕሪዝ ስንት ናት? እኮ ታድያ አይደለማ። አንድ ለባዶ አሸንፈኛል። ያኛው ገና ልንገባ፣ እንደዚህ ፕሪቪው ኮመሰለኝ። ኖ አይደለም፣ አንድ ሌላ ቻንስ ልስጥ። በቃ ከዛ በኋላ አንድ የመጨረሻ ቻንስ ልስጥ። ቻንስ ሰተኛ አይደለም እ አይደለም ይው፣ ይሄኛው ይቆጠራል ይሆን ይ አንድ ለባዶ አሸንፈኛል። ስንት አንድ ለባዶ አሸንፈኛል እሺ ስለዚህ አሁን ቀጣይ ካሸነፍ ከአንድ አቻ ነው አንሆናለን። ከተሸነፍክ ግን ተሸነፍክ በቃ። ከየት ምትሆኖ እንዲህ አይነት ነገር ማለት ነው። ሁለት መቶ ሰላሳ ሁለት ሰዎች ቅድም የተባለው ነገር እውነት ነው ማለት ነው። ያምታታል ሲሉኝ ነበረ። ውሸት ነው ውሸት ነው። ፋሰር እንደዚህ አይነት ነገሮችን አትመን ያሁ እኔ ጋር ያላችሁ ሁለት መቶ ሰላሳ ሁለት ሰዎች ጋር ይህ በደምብ በደምብ በደምብ አሁን በሰፊ ልዩነት እናሸነፍህ። ጭራሽ ሌላ እድል መስጠት የለብህም። አሸነፍህ ወደ ሦስተኛ ነው የምንሄደው። እኔ ጋር ወደ ሁለት መቶ ሰላሳ ሁለት ሰው ያክል ይታየኛል። ይሄ ቁጥር ቀላል ቁጥር አይደለም። ሁለት መቶ ሰላሳ ሁለት ምን ማለት ነው ምን ማለት? እሺ፣ ገዳቱ አንሴ አሁን ያደረግከው ነገር አሁን ያደረግከው ነገር ለሚያደምጥ ሰው ምን ያህል የበሰልክ ልጅ መሆንን ማሳያ ነው። በጣም ቁጡ ልጅ ልትሆን ትችላለህ። በጣም ጋጠወጥ ልትሆን ትችላለህ። ከማንም በላይ ተሳዳቢ ልትሆን ትችላለህ። ለዚች ሞመንት ግን ሰዎች ሲቆሰቁስ ከአንደበት የምታወጣው ስግሬት ፖይንት ሰው ክፉ ቃሉ እንኳን ቢናገር ቅድም ያወራሉ የይሁዳ መልእክት ላይ ሁለት ላይ የመላእክት አለቃ ሚካኤል ሴጣኖቹ እንኳን ሲጎተኩቱት ክፉ ሊናገር አልፈለገም ይላቸዋል። ያን እየነገራችሁን መልሳችሁ እዚህ ጋር ደግሞ አንዱ ፈተና ነው። በነገር ላይ ሰዎች ሲቆሰቁሱ ከአንድ ዓመት ምንድን ነው የምትመልሰው? ራሱ ነጥብ ይያዛል እና በርታ ለማለት ማለት ያለው እሺ፣ ቀጥል። ሁለት ደቂቃ ልስጥህ። እሺ፣ ቅድም የሙታል ብሎ ነበረ ወንድማችን። እሺ፣ አክቹአሊ እኔ ልናገር ያሰብኩትን ትቼ እሱ ያበላሽውን ማስተካከል ሆነ ስራ። ምክንያቱም እሱ የሚዘራው ነገር እዚህ ጋር አንድ ጥቅስ ለኮ ያው በቀደም ነገር ያለው ሁለት አይነት አስተሳሰብ አለ ክርስትናና ምንፍቅና ነው ይባል ክርስትና የሚባለው ሙሉ የእግዚአብሔርን ቃል መቀበል ሲሆን ምንፍቅና የሚባለው ደግሞ አንዱን ሀሳብ ተቀበለ ሌላውን ሀሳብ የእግዚአብሔርን ሀሳብ በሚጥል መንገድ አንደኛው ሌላኛውን ሀሳብ ማንሳት የክርስቶስን የራሱን የእግዚአብሔርን ሀሳብ በሌላኛው ሀሳብ ላይ ጠላት ማድረግ ማለት ነው። እኛ ክርስቲያኖች ግን ያንን አንቀበለ። ሙታን አዎ፣ አይሰሙም። ሙታን ሊሰሙ አይችሉም። ሙታን የተባሉት ግን እነማን ናቸው? እግዚአብሔርን አምላካቸው ያላደረጉ። ለምሳሌ እንዲህ ይላል በማርቆስ ወንጌል፣ ቶሎ ቶሎ ለፈነሽ ማርቆስ ወንጌል ምዕራፍ 12 ከቁጥር 24 ላይ ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትና እግዚአብሔርን ቃል አታውቁምና ስለዚህ የምትስቱ አይደለምን? ከሙታን ሲነሱ በሰማያት እንዳሉ መላእክት ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው እንዳለው ሙሴን በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? የሕያዋን አምላክ ነው እንጂ የሙታን አይደለም። እንግዲህ እጅግ ትስታላችሁ። ይላቸው ስለዚህ እግዚአብሔር የሙታን አምላክ አይደለም ነው። ሙታን ተብሎ የሚናገሩ ዛ ጋር ነብሳቸውን ስለሚገሉ ስለሚሞቱ ነው እንጂ በሥጋ ስለሚለዩት አይደለም። ሁለተኛ ፖይንቴ ምንም አያውቁም ለተባለው፣ ለምሳሌ በሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ ቀይ ልብስና ቀጭን ተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። እለት እለትም እየተመቸው በደስታ ይኖር ነበረ። አላዛርም የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበረ። ከባለጠጋው ጋር ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎችን ይልሱ ነበር። ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ድሃው ሲሞት ወደ የተወሰደ ወደ አብርሃም ቅፍ። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ። ማንን አየ? አብርሃምን። ከዛስ አላዛርን በቅፉ እርሱም እየጨ አብርሃም አባት ሆይ ማረኝ፣ በዚህ ነበል ማለት ሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አላዛርን ስደድልኝ አለ። አብርሃም ግን ልጄ አንተ በህይወት ሳለህ መልካም እንደተቀበል፣ አስብ። አየው፣ በህይወት ሳለህ መልካም እንደተቀበል አብርሃም ያከል አስብ። ያ አላዛር እንዲሁ ክፉ፣ አንተ ግን እርሱ በዚህ ሶሪ፣ አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ ዘንድ መካከል ታላቅ ገደል ተደርጓል አለ እርሱም እንኪያስ አባት ወ ያለ አብርሃምን ወደ አባቴ ቤት እንድትሰደው እለምንሃለሁ አምስት ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ አብርሃም ግን ምን ይለዋል አብርሃም ሙሴና ነቢያት አሏቸው እነርሱን ይስሙ ይላል አየህ ሙሴ በምድር ላይ እንዳለ አብርሃም ሰማይ ሆኖ ያውቃል ስለዚህ በአዲስ ኪዳን ደግሞ ነገርኳቸው። አንዴ የመጨረሻ ጥቅስ ልጥቀስ፣ በቃ ይኸኛውን እንዳሉ ስለሚታወቅአታርዝ ነው። በቃ ጥቅሱን ብቻ ጠቅሽ ይላል። ደላላ ስለተባለው ነገር ለምሳሌ ቅድም የነገርኳቸው ነው ስለ ድለላ እንዴ ላሳያቸው። ከእናንተ ሰው ሲታመም ይላል፣ በያቆብ መልዕክት ምዕራፍ አምስት ከቁጥር 14። ሰው ሲታመም ወደ ቤተክርስቲያን ሽማግሌ ሄዱ ይጸልይለትና ከዛ እኔ ኃጢአቱን ይቅር እለዋለሁ ይላል። ጌታ ኢየሱስ እግዚአብሔር በቅዱስ ያቆብ በኩል ማለት ነው ኦኬ መጀመሪያ ምን ይባላል ድለላ፣ ድለላ፣ ድለላ ይባልና እቺ ድለላ ምን ስትባል ስትቀር በነብስ ካሉ ክርስቲያን አይሞትም ሲጀምር እግዚአብሔር ይሄ ሐይዋን አምላክ ነው። ቴንክ ይሆ ሰግነው ዳዳዳን ሪፕለው አንዳፍታ ይሄን ጌም እናሸንፈው። ይሄ ጌም ጋይ ይሄ የመጨረሻ ነው። በከባድ ሪቫይቨር ሁላችንም ለዛ ነው ትሪፕል ስለሆነ አሁን በዚኛው አንዴ። አዎ ተሸነፍኩ፣ ተሸነፍኩ የኔ ተወዳጆች። ኧረ መማር ነው መማር ሰዓት ላይ ነው ትነግረናለን መሸነፍ ምንድን ነው የሚመስለው የሚለው ነገር እ እንደት ማለት እንደማሸነፍ ምን እንደሚመስል ትነግረናለህ። አዎ፣ ሸነፍ ምን ጥያቄ እኮ የለውም። ፓሰር በቻልከው አቅም ለሴፍቲ ሲባል የአሰርከውን ከረባት ብታወልቀው ብዙ ነገር ተብለናል እኮ። የሚገርምበው አንተ ምክንያት እኮ ብዙ ነገር ነው የተባለው እና ይ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እንደ ፈለጋት ምንድነው? ፓስተሩ የሰፈር ልጅ ነው፣ እኛ ሰፈር ልጅ ነው። ራስ ኮሜንት ላይ እየጻፉ ላይ አንተ ኮሜንት ላይ ምን ላይ ኮሜንት፣ ችግር የለውም አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም። ፓስተር ራስን አዘጋጅ። በቃ ምንም እኮ ሰኞ ዕለት ወይም ማማዝናሽ ጋር ወይ መቄዶኒያ ወስዳለሁ አላልከኝም? እ እኔም ያልኩት እሱ ነው። ማማዝናሽ ጋር እንሄዳለን። ማማዝናሽ ይህን ታገኛቸዋለ ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን፣ በእሳቸው ፈቃድ